እሺ የሙ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ለሙስ ምን እንደሚሆን መቼም በእርግጠኝነት ነገር በእውነቱ ቤተሰቦች ሰላም ሰላም። ኮእንስለም ደኛልበሽፎን እንዴት ነው ላቸው በቀሚስ በነገራችን ላይ ይሄ የመጀመሪያ ባለሙሉ ተስፋ በቀሚስ በጣም ውብ ነች። ሴት ልጅ ቀሚስ ትልበስ ምለው በምክንያት። ሰላም ሰላም ትንሽ አይ ሰላም ሰላም

በጣም ሞዳትን ፒንክ አሸንጉሊት በጣም ነው ሞዳት። ስለተበላ ነው ያመሰግናለሁ። ምን አስባራሽ ሞዳት? የሆነ መልክት አለው። እስኪ ያሳያቸው፣ ያሳያቸውና ውድ ቤተሰቦቻችን፣ ሰዎቻችን ሰላም ሰላም ሳላላችሁ፣ በነገራችን ላይ እዚህ ውስጥ የተደበቀ ውድ ነገር አለ ንፋት ማለት ዋው፣ አሸንጉልት ብላ ብትቀበለኝ ኖሮ እኔ ከፍቼ ላሳያት ነበር የምትቀበለውን። ነገር ግን በጣም ደራላት እራሷ ፈልጋ እንድታገኘው ወደፊት ማለት ነው የምትኖሩ ህይወት ላይ ከዚህ በኋላ ብዙ እንደዚህ ፍክት ያለ ህይወት ይጠብቅሻል፣ እንደሚሰማኝ እና እነዛ ህይወቶችሽ ላይ እየፈለግሽ ብዙ የምታገኛቸው ነገሮች አሉ፣ እዚህ ውስጥ ማለት ነው። ምን መልክት አለው? እስኪ በኮሜንት አሳውቁኝ። እኔ አልገባኝ። የሴት ቤተሰቦቻችን እንግዲህ አሁን እኛ እንደምትመለከቱ አምሮ ብናል እኔ አሁን እውነት ለመናገር እንደምትመለከቱ የለበስነው ሽፎን ይኸው፣ እኔ የሀገር ባህል ልብስ እንደጀመርኩ ሁላችሁም ታውቃላችሁ፣ እና ከሀገር ባህል ልብስ በዘለለ የተለያዩ ሽፎኖችንም እንሰራለን ብያችሁ ነበር። ያው ነው እንደምትመለከቱ፣ በፈለጋችሁ አሁን እንደምትመለከቱ ለሙስሊሞቹ የተሰራ ነው። ለሙስሊሞች ክንሽ ካለፈ ፈልገውት እየተሰራ ነው። እና አጼም መስኪ ብናችሁ እንደው አንቺን ፈታ ቤት ደግሞ ምንም ብለው በተለይ ቀንስ ነክ በጣም ነው የሚያምርባት

ያለ ነው ለእነሱ የታሰበ ስለሆነ ነው። በምትፈልጉት ዲዛይን ዲዛይኑን እራሳቸው የመረጡት ዲዛይን ነው። እንደምትመለከቱት በምትፈልጉት ዲዛይን እንደዚህ ፍክት ማለት ይችላል። የራሳቸው የመረጡት ከለር ነው። ኦርጂናል ነው። ስለዚህ በእመቤት ካሳ ቤተሰቦች የእመቤት ካሳ ቤተሰቦች በእመቤት ካሳ እያዘዛችሁ እንግዲህ ሽፎን፣ ምንም የትኛውንም ልብስ መስራት እንችላለን ብያችኋለሁ። አሁን ደግሞ ጠፋጠፋ እያልኩ ትንሽ አልተመቸኝ ነበረ። በአሉ በዓሉም ምኑም ከዚህ በኋላ እንመጣለን። በዚህ አጋጣሚ እግዚአብሔር ያክብርልኝ የተለያዩ ልብሶች አሉ ሽፎኖችም የሀገር ባህል ልብሶችም በምትፈልጉ ዲዛይን በትዕዛዝ እንሰራለን እመቤት ካሳን እንግዲህ ያላወቃችሁ በቁም በአንቻ ሽንብሊትም ወቅ ከዚህ በኋላ ሽፎን አሰፋላታል አንድ ማች እንለታል ከዚህ በኋላ ያስፈልግም ብዙ ነገሮች፣ ብዙ ጥያቄዎች፣ ብዙ መልሶች ያሉባት ናት። ሁሉንም በአንድ አድርጋ ይዛለች። እግዚአብሔር ያክብርልኝ አሜን እኔም ደግሞ አሸንጉሊት እንኳን አልሰጠሽም ሌላ ነገር ደህና ከዚህ በፊት ነገር ማለት ምን ልበለሽ፣ በጣም ቤተሰቦቻችን እንግዲህ አጽ ያላሰብኩት ሰርፕራይዝ አድርጋኛለች። አመሰግናለሁ። ብቻሽን እንግዲህ ትቀመጥ ትቀመጥ ነው ምን ርመውያጀ ንጉስረሽገእ ሁሉም የሚጀምረው ኧረ ወይኔ፣ ዛሬ ምን አባቱ እና ቤተሰቦቻችን ሽፎናችን እንዴት አያችሁት? እንግዲህ በጓደኛ ማዘዝ ይቻላል፣ በቤተሰብ ማዘዝ ይቻላል፣ በሁሉም ማዘዝ ይቻላል። በምትፈልጉት ሳይዝ፣ በምትፈልጉት መጠን፣ በምትፈልጉት ይሄ እንግዲህ የምትመለከቱት የታዘዝኩት ማለት ነው። በእኔ ልክ የተሰራ ነው። እንዳጼ ልከው ተገላበጠች። በነገራችን ላይ በጣም ደርባባት ሴት ነች። ልክ እንደ እስማ ደርባባት የዘፈኑ ለሷ ደርባባት ደርባባት እንዘፈናለው የሚሰራ ካላሉ ደስ ይላል። መርጠው ነው ሌሎችም ነጋችሁት። ከላይ ግን ቀሚስ እያዛችሁ ልበሱ። የምር በጣም ነው። ቀሚስ ነው ለሴት ልጅ መሰራት ያለበት የምር ማለት ነው። እኔ አልወድም ወይም መቼም ነበር ግን፣ አሁን ላይ በጣም ይወደድ ኩራል። ምክንያቱም ስለዚህ ቀሚስ እቤት ውስጥም ስለሆነ እንግዲህ፣ አዎ፣ እናም ስታፈኑ ዘርፋ አርጋችሁ እንግዲህ ውድ ቤተሰቦቻችን እንደምትመለከቱት አሁን ደግሞ ቀይረን መተናል። በነገራችን ላይ የቤተሰብ ነው ሲያምር እና ዲዛይኑ ልብሱን ዲዛይን አንድ ላይ ፈልገውት ነው ከለሩ ነው የተለያየው፣ እንጂ ዲዛይኑ የስፌቱ ዲዛይን አንድ ነው፣ ከለሩ ነው የሚለያየው። የቤተሰብ ነው በትዕዛዝ የተሰራ ነው ማለት ነው። ስለዚህ እናንተም እንግዲህ ብትለብሺው በጣም በጣም የሚያምር በጣም የሚያምር

ሰማኒያ ስምንት ሰማንያ ስምንት ዘጠና አምስት ሙ የሀገር ባህል ልብስ ብላችሁ ብደውሉ የትኛውንም ስራ መስራት እንችላለን፣ ወደ ውጭ መላክ እንችላለን። ቤተሰቦቻችን በጣም ብዙ በጣም ብዙ ብዙ ስታዙ ደግሞ ባላችሁበት እናደርሳለን። ለአንድ ልብስ ለላይ ልብስ እንኳ ምንቅዛና ሆን ለመናገር አይ ከትርፉ ጉዳቱ በዛና፣ አዎ በጣም ብዙ ሲሆን ግን ችግር የለውም። ከሃያ በላይ ያዘዙና እናመጣለን። አርባ አርብት በቃ አርበን አምስት

ይሄ አሁን በሻርፕ እነሱ ፈልገውን እንደ ሂጃብ የሚጠመጥሙት በነጠላ ነው። ስለዚህ እናንተ በምትፈልጉት የምትፈልጉትን መስራት ይቻላል። ዲዛይኑን እነሱ የፈልጉት ነው። እንደምትመለከቱት እጅየው ሙሉ ነው። በጣም ነው የሚያምረው። አሰፋፉ ጽድት ፍክፍት ያለ ይሄው፣ እንደምትመለከቱት እና እንደዚያ ነው። እኛ ሳለማረብን በጣም ነው የሚያምረው። በኮሜንት አሳውቀ። እውነት ለመናገር ይሄ የትኛውን ወደዳችሁት? በነገራችን ላይ ከለር አሁን የትኛው ነው? እናንተ ማዘዝ የምትፈልጉ የትኛውን እንስራላችሁ? እውነት ነው። በነገራችን ላይ አሁን እኔ ይሄን ወደድኩት።

መየሚያስበጭይውእግእ እና እንግዲህ በጣም አሪፍ አሪፍ ልብሶች ናቸው። በነገራችን ላይ አዟት ጥሩ ጥሩ እንትኖች አሉና ሽፈን መልበስ ደግሞ ደስ ይላል። በዚህ ፋሽን የሆነው እና በጣም ነው የሚያማምሩት። አዝዟት ድመቁ። ምር ፍክት ፍክት በሉ። ልክ እንደኛ እንዳባር ነው እንደጠፋ ነው። እናንተ ፍክት በሉ ልክ የምር ሮችም ለሚስቶች አሰፉ፣ ሚስቶችም ሲሆኑ ልበሱ። አዎ እንግዲህ ሰርፕራይዝ አድርጉ፣ ለፍቀኛሞች ለጥንዶች ለሲንግሎች። እውነት ነው፣ መሆን ይችላል። በፈለጋችሁ ከለር ያልኳችሁ ለዛ ነው። አሁን ግን ፒንክ በነገራችን ላይ በጣም ነው ደስ የሚለው። ፒንክ ደግሞ ይለየ ነች እኮ በጣም ነው እንዳማረ። ቤተሰቦችም ደግሞ የትኛው እንዳማረ ማስታወቂያ እየሰራች ድንገት ማስታወቂያ ልትሰራ ነው ዛሬ የተገናኘን ቤተሰብ የድሮ ዘፋኝ ድንገት የሆነ ነገር እንግዲህ ልናገር ነው።